ሰላም እንዴት አደራችሁ ቤተሰቦች? ከሌሊቱ አስራ አንድ ሰዓት ነው። በኢሳት ምን ልታረግ ተነሳ ካላችሁ ዛሬ ወደ ኩኬለሽ ማርያም ልንሄድ ነው። በጣም ደስ ብሎኛል። እግዚአብሔር ነው እምላችሁ። አንደኛ ሰንበት ነው፣ ውድ ነው። ከዛ ደግሞ ማርያም ነች። ይኸው ደግሞ የምንሄደው ኩኬለሽ ነውና ኩኬለሽ ማርያም ነውና እጅግ በጣም ደስ ብሎኛል። ከዚህ በፊት እዛ ቦታ ሄጄ አላውቅም እና በጣም ሄድ እፈልግ ነበር እና እስቲ ዛሬ ተሳክቶ ልሄድ ነው ከእግዚአብሔር ጋር እንደ እግዚአብሔር ፍቃድ ኩኬለሽ ስንሄድ ያለውን ሙሉ ቪዲዮ አሳያቸዋለሁ ብዬ አስባለሁ ስለዛ ይሄንን ቪዲዮ ላይክ እና ሰብስክራይብ በማድረግ ጀምሩ መውጫችን ሰዓት እየደረሰ ስለሆነ ቶሎ እንዘገጃጅ እና አብረን እንወጣለን አስራ ሁለት ሰዓት ሆኗል አሁን ሰዓቱ ሄዷል እና ተዘጋጅተንም ጨርሰናል የቀረናውን መውጣት ብቻ ነው እና ደውዬላችኋለሁ። እነሱ እስኪመጡ ድረስ አንድ አምስት ደቂቃ ቤት ቁጭ እንልና እንወጣለን ማለት ነው። እስቲ ተከታተሉ። ወይም ከጓደኞቻችሁ መካከል መጣው እያለ የሚያረፍ ደስዋለና ያው መጣው ብሎ ስንት ጊዜ ደርሻለሁ፣ ነው በመጨረሻም መጥቷል። ብዙ መኪና ያለው

መንገዱ እኔ አሉት አስራ ሁለት ሰዓት የወጣን ሰዎች አሁን ያው አንድ ሰዓት ከሀያ ሆኗል። መኪናው እስካሁን ድረስ አልመጣም። ጣፎ ላይ ቆመናል እና ህዝቡ ግን እኔ እንዴት እንደሚጓዝ አላውቅም። እንዳለ በቃ ሁሉም ሰው ተጓዥ ነው። እኔ ዛሬ ገና ነው የማየው። እና እስኪ ከመጡ እንግዲህ እንጠብቃቸው። ፋይናሊ ገብተናል። ከስንት ሰዓት በኋላ መሰላቸው አሁን ስንት ሰዓት ይሆናል? ሁለት ሰዓት ከአስር። 12 ሰዓት ከቤት ይጠና ሁለት ሰዓት ከአስር ነው የገባነው። እንግዲህ ምንም ማድረግ አይቻልም። መንገዱ ጭራሽ ነው የማይሆነው ማለት ነው ማለት ነው። በጣም ነው ተዘጋግቷል። ስንት ሰዓት እንደምንገባ አላውቅም። ብቻ እስኪ

ይህ ከፊታችን የምታዩት ው የእናታችን የመቤታችን የኩኬለሽ ማርያም ጸበል ቦታ ነው። እንግዲህ እኛ ስንደርስ ሰዓቱ በጣም ሄዶ ስለነበረ ው ጸበል የለም ተብለን ወደ ቅዱስ ሚካኤል ጸበል እየሄድን ነው። እዛ ደግሞ ከፊት ለፊት እንደምታዩት እጅግ በጣም ብዙ ሰልፍን ያለው እና እንግዲህ እዛም ከደረሰን እንሰለፋለን፣ ካልሆነ ግን እንሄዳለን። እንግዲህ ከብዙ ሁኔታ በኋላ ወጥተን ወደ ቤተክርስቲያኑ እየሄደ ነው፣ ጸበልም አልጠመቅንም። እንግዲህ ይሄው የቤተክርስቲያኑ መግቢያ በር አፉ ይሄ ነው። እጅግ በጣም ብዙ ሰው ነው ያለው፣ ከምታስቡት በላይ ማለት ነው። ከዚህ በኋላ እንድታቁት የምፈልገው ነገር ማለት ነው ቤተክርስቲያኑ ውስጥ ስንገባ ቪዲዮ መቅረጽ አይቻልም። ማለት ወደ ገዳሙ ነው ቀጥታ የገባ ነው። ይሄ ከፊልቴ የምታዩት የቅዱስ ሚካኤል ቤተክርስቲያን ነው። ግን ደግሞ ታች የኩኬለሽ ከዛ ምን ያምር ገብርኤል ከዛ የስላሴ እና የባልወልድ ዋሻ አለ። ማለት ዋሻ ማለት ገዳም አለ ከስር ና እዛ ውስጥ ቪዲዮ መቅረጽ አይቻልም። ቪዲዮ መቅረጽ አይደለም ድምጻችሁን እንኳን ከፍ አድርጋችሁ ማውራት አትችሉም። ና ለዛ ነው ቪዲዮ በደንብ ያልቀረስኩላችሁ። ይሄ የምታዩት የቅዱስ ሚካኤል ቤተክርስቲያን ነው። እጅግ በጣም በቃ ስላችሁ እንደዚህ ገጠር ውስጥም ያለ አይመስልም። የእውነት ሰላም ያለው የእውነት ደስታ ያለው ቦታ ነው። ብዙ እንትን ውስጥ ስለነበረ ቪዲዮ መስራት አልቻልኩኝም። ዋሻ ውስጥ ስለነበር ዋሻ ደግሞ መቅረጽ አይቻልም ነው ቪዲዮ አልሰሩም። ላልቀረጽኩላቸውም ብዙ አሁን የምታዩትን ኩጀር የምታዩትን የሚኪሮ ታክሲ ብቻ ነው የቀረጽኩላችሁ። ነው እስካሁን እየወረድን ነው። ታዩታላችሁ

መቅረጽ ባይቻልም ያዩቸውን አንዳንድ ነገሮች ልንገራችሁ። እንግዲህ እንደነገርኳችሁ ወደታች ስትወርዱ ያሉት ዋሻዎች የእመቤታችን የኩኬለሽ ማርያም፣ ከዛም በኋላ ደግሞ የስላሴ የባለ ወልድ ና ምን ያምር ቅዱስ ገብርኤል የሚባል ዋሻ ነው። ከላይ ደግሞ እንዳያችሁት የቅዱስ ሚካኤል ቤተክርስቲያን አለ እና ዋሻዎቹ እጅግ በጣም በቃ ሰላም እውነት፣ ውስጥ ስገቡ ሆድ ነው የሚብሳችሁ። ማለት አልቅሱ አልቅሱ ነው የሚላችሁ። በደንብ ከእመቤታችን ጋር ትነጋገራላችሁ በደንብ እና ደግሞ ሳላየው የመጣሁትና በጣም የተናደርኩት ከላይ የምንያምር ቅዱስ ገብርኤል ዋሻ አለ፣ ሀምሳ ላይ ሲኦል የሚባለው እና እሱን አላየትምና ና ቅባ ቅዱስ አላገኘሁም። በጣም እጅግ በጣም ብዙ ሰው ስለነበረ ሰዓትም ሄዷል። ና ግዴታ ወርደን መመለስ ነበረብን ወደ መኪናችን። ምክንያቱም መኪናችን ጥሎ ልሄድ ስለነበር ነው ና ግዴታ መመለስ ስለነበረብን አላየሁትም በደንብ እና እግዚአብሔር ቢፈቅድልኝ ከዚህ በኋላ ተመልሼ አይዋለሁ ብዬ አስባለሁ። እናንተም እውነት ከልቤ ነው የምላችሁ፣ መታችሁ እዩት። በተለይ እንደዚህ ሰው በማይበዛበት ጊዜ ብትመጡ፣ ይሄ የኔ ምክር ነው እና በጣም ደስ የሚል ቦታ ነበረ። እንግዲህ ይህንን ቤተክርስቲያን ሁላችንም እናቅባለን ብዬ አስባለሁ። ደብረ ብርሃን የሚገኝ የስላሴ ቤተክርስቲያን ነው። ከዚህ በፊት ባይን አይቺ የማውቀው በውጭ፣ ዛሬ ውስጥ ለመግባት ታድያለሁ እና ደስ ይላል በጣም ያምራል እንግዲህ ለዛሬው ኩኬለሽ ማርያምን በዚህ መልኩ ተሳልመን መተናል ማለት ነው። ቀጣይ እንደሄድበት የምፈልጉትን ቦታ ነገሩኝ፣ እኔም እሄዳለው ቪዲዮም ቀርጽላችኋለሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ቻር ቆዩልኝ። አመሰግናለሁ።